እንዴት፣ በመንደር ሴቶ ሰብስቦ። ዳምጠው እኮ ወንድነት ላይ ችግር አለበት። ሴት ይፈራል፣ ደፍሮ አይጠይቅም አይደል?

ይኸውልሽ መዋጮ ገንዘብ እንትን ብለን አሁን ይመጣል እዚህ የእኔ ድንገት ታላገኘ ገንዘቡ ስለሚያስፈልገው እንድትሰጪው ብዬሽ ነው። እ እ እ እ ደህና ነሽ እንደምን ነሽ እያበለው ደህና ናቸው ደህና ናቸው አዎ በቤት ናት ደጁን እያበሰችው ነው አለች አለች እጅ ታገኛታለች አይ

ምንድነው? ዘርፌ፣ ምን ሆነሽ ነው? እንግዲህ አስተያዩ ተረጋጊ እና ቀስ ብለሽ ትፈልጊዋለሽ። እኔም እኮ እግረ መንገድን ከመሰደው ወደዚያ ለያዘው ይዤ ለድብዬ ነው እንጂ እኔ ያክልን ትምህሩ አይደለም። በኋላ እመልሳለሁ። ግብና ቀስ ብለሽ ፈልጊው። ዋያ በረው አንተም ዝም ዝም አልህ፣ እንዴት ነው መዋጮውን? ውረስተ ረግና አንተ ሰውዬ እኮ እውነትም ዋዘኛ ነህ እኮ። እንዴት ነው ሰልስትና አሁን እኮ ዳምጣው እኔ፣ ያ ደግሞ ዘለቀ የዘለቀ የልጅ ባል እንዲንዲያ፣ ብቻ ጠረቀምቀም ብለን ወደ እኔና ዳምጣው ውጪ አራት ሰው ነው አሁን፣ ሶስት መቶ ብር ነው እኔና ዳምጣው ጋር አብሮ የተዋጣና ማለት ነው። ሰው ሳስኩ አይደል ምንድን ነው ሰው ሁሉ አንተ እንደው በቃ ግፉኝ። ሰልስትና ትናንትና ወዲያ

እኔም ባው አስቤው እኮ ሙያ ብዬሽ ቋጥሬ አሁን የት እንደጣልኩት እኔ። ሻይ በጣም ነው እውነቴን ነው። ገንዘብ ኪሴ ላይ እንደዚህ በቃ አሁን ከሆነ